ታሪኩ የሚጀምረው በ1990ዎቹ ዓመተ ምህረት ውስጥ ማለትም በቀዝቃዛው ጦርነት አጋማሽ ላይ የሩሲያ የሶቪየት ህብረት አንድ ከፍተኛና ሚስጥራዊ ፕሮጀክት እንደሰራ የሚያሳይ ጽሁፍ እያስመለከትን ነው። እናም ፕሮጀክቱ ቢሰራ በጦርነት ዓለም ውስጥ ታሪክ ቀያሪ ነበር የሚሆነው። ነገር ግን ፕሮጀክቱ በጣም አደገኛ እንደሆነ በመረዳት እንዲቋረጥ ተደርጓል። በተጨማሪም ፕሮጀክቱን እየሰሩ የነበሩ ሳይንቲስቶችም እንዲወገዱ ይደረጋሉ። ምንም እንኳን የፕሮጀክቱን ሁሉንም ማስረጃ ለማጥፋት ቢሞክሩም ስለ ነገርየው የሚያውቁ ሶስት ሳይንቲስቶች ሳይገደሉ ቀርተዋል። ከአመታት በኋላም በውጮቹ አቆጣጠር በ2016 ላይ ዋሽንግተን ዲሲ ላይ ሄንድሰን የተባለ የመሳሪያ አከፋፋይ አንድ ኮንፈረንስ ላይ ንግግር ሲያደርግ ያስመለክተናል። በዚህ ዝግጅት ላይም ባለሀብቶችን ብዙ ገንዘብ ስለሚያስገኘው እና በመሳሪያ ንግድ ላይ ዩኤስኤም በዓለም ደረጃ ቀዳሚ ስለሚያደርገው አንድ ፕሮጀክት ለታዳሚ ይገልጻል። በተመሳሳይ ጊዜ ደግሞ በሩሲያ ሀገር ውስጥ በሚገኝ አንድ ሆቴል ላይ ካርል የተባለ ሰው በ19ኛው ክፍለ ዘመን ላይ የተቋረጠውን የፕሮጀክቱን ፋይል ለመዝረፍ አንድ የሩሲያ መንግስት አባል ክፍል ውስጥ ተደብቆ ይገባል። ቢሆንም ግን ተልእኮውን ብቻውን አይደለም የሚፈጽመው። ቡርኖ የተባለ ጓደኛውም አብሮት አለ። ጓደኛው ቡርኖም የሆቴሉን አካባቢ ሲከታተል ያስመለክተናል። በዚህ ጊዜም የደህንነት መኮንኖች ወደ ክፍሉ ሲመጣ ይመለከታል። ከዚያም በፍጥነት ለካርል ነገረው። እንደ እድል ሆኖም ካርል ይህንን ሲሰማ በአፋጣኝ ይደበቃል። ሁለቱ መኮንኖች ወደ ውስጥ ሲገቡም ካርል አንዱን በፍጥነት ሲገለው፣ የተቀረውን ደግሞ ቡርኖ ጨረሰው። ከዚያም የሚፈልጉትን ፋይል ይዘው ከሆቴሉ ወጡ። በሌላ ቦታ ደግሞ አንድ ሚያሚ ላይ በሚገኝ መሸታ ቤት ላይ ታቤል የተባለ አንድ ራሰ በራ ሰውዬ አሪና ከተባለች ጓደኛዋ ጋር መሸታ ቤቱ ላይ ሲዝናና ያስመለክተናል። ከዚያም አንዳንድ መረጃዎችን ለመለዋወጥ ሞብ ከተባለ ከመሸታ ቤቱ አለቃ ጋር ይገናኛሉ። በንግግሩ ወቅትም ታቤል ስለጠፋው ፕሮጀክት የሚያውቁትን ሳይንቲስቶች ጠየቀው። ምክንያቱም ሞብ ከዚህ ጉዳይ ጋር የቆየ ቁርኝት ነበረው። አለቃውን መልሶ ሳይንቲስቶቹ የት እንዳለ እንደሚያውቅ ይመልስለታል። በዚህ ጊዜም ታቤልና አሪና የሳይንቲስቶችን መገኛ ቦታ ጠየቁት። ነገር ግን ሞ በሚገርም ሁኔታ አንዱ ሳይንቲስት ያለበትን ቦታ ለመጠቆም ከፍተኛ መጠን ያለው ገንዘብ ጠይቃቸው። አሪናም በዚህ ተበሳጭታ አለቃውን በሽጉጥ ስታስፈራራው፣ ሌላ ግርግር እንዳይፈጠር ደግሞ ታቤል የሰውየውን ጠባቂዎች እንዳለ ያስወግዳቸዋል። በዚህ ሰዓትም አለቃው የሳይንቲስቱን ቦታ በነጻ ከመስጠት ውጭ ሌላ አማራጭ አልነበረው። እናም ሳይንቲስቱ በሩሲያ ሀገር ውስጥ እንዳለ ተናገረ። እነ ታቤልም የሚፈልጉትን መረጃ ካገኙ በኋላ ከክለቡ ለቅቀው ወጡ። በማግስቱም አሪና ታቤል ቦርኖና ካርል በሎስ አንጀለስ ካሊፎርኒያ ወደሚገኝ አንድ ቅንጡ ሆቴል ለእረፍት ይሄዳሉ። እናም ከዚህ እንደምንረዳው አራቱም የተቋረጠውን ፕሮጀክት ለማግኘት የተቀጠሩ ሰዎች ነበሩ። ሄንደርሰን የተባለው የቀጠራቸው ሰውም የተወሰነ ገንዘብ ሊሰጣቸው ወደ እነሱ ይመጣል። ከዚያም ወደ ፕሮጀክቱ ለመግባት አንዳንድ ቁልፍ ነገሮችን እንዳገኙ በመናገር መደራደር ይጀምራሉ። እናም ሄንደርሰን ፕሮጀክቱን የማግኘት ትልቅ ጉጉት ስለነበረው አንዳንድ ናሙናዎችንና ሰነዶችን ይቀበላል። በምትኩም የያዘውን ገንዘብ ሰጣቸው። ሄንደርሰን ከሄደ በኋላም ቡድኑ የተሰጣቸውን ገንዘብ ከአሪና ታቤልና ከአረጋ ልኩርኩር ተከፋፈሉት። ተከፋፍለው እንደጨረሱም አንድ አሊን ከተባለ ከእነሱ ጋር አብሮ ከሚሰራ ሰው ጋር ወደ ቀጣዩ ላማቸው መሩ። እናም ስለ ፕሮጀክቱ የሚያውቀውን ብሪያን የተባለውን አንድ ሳይንቲስት ለማግኘት ያቅዳሉ። ከዚያም ቡርኖና ካርል አሁን የእጽ ንግድ ውስጥ የሚሰራውን ስለ ፕሮጀክት የሚያውቀውን ሁለተኛውን ሳይንቲስት ለመገናኘት ወደ ሩሲያ ያቀናሉ። እዚያም ሄደው ሰውየውን ከተገናኙ በኋላ ቡርኖ አንዳንድ እጾችን መግዛት እንደሚፈልግ በማስመሰል ሳይንቲስቱን ማነጋገር ይጀምራል። ሳይንቲስቱ ምንም ሳይጠራጠር እጹን እንዲመለከት ወደ ቤቱ ጋበዘው። ነገር ግን በስምምነቱ መካከል ካርልና ቡድኖ የሳይንቲስቱን ቡድን መጨረስ ይጀምራሉ። ከዚያም ቡድኖ የመጡት ለእጽ እንዳልሆነና የፕሮጀክቱ ማከማቻ ቦታ የት እንዳለ መረጃ ለማግኘት እንደመጡ ገለጸ። ነገር ግን ሳይንቲስቱ ስለ ፕሮጀክቱ ዝም ለማለት ቃለ መሐላ ስለፈጸመ ለቡድኖ መናገር አልፈለገም። በዚህም የተበሳጩት ቡርኖና ካርል ያለምንም ማቅማማት ሳይንቲስቱን እዛው ደፉት። በተመሳሳይ ጊዜም አለን አውቶቡስ ውስጥ ከብሪያን ጀርባ ተቀምጦ በጸጥታ ሲከታተለው እንመለከታለን። በዚህ ሰዓትም በድንገት አንድ ሽጉጥ የያዘ ሰው ወደ አውቶቡሱ ገብቶ ሳይንቲስቱ መጣራት ይጀምራል። አለንም በፍጥነት ሽጉጡን ይዞ ሰውየውንም ጨምሮ ወደ ውጭ ወጣ። እናም ብሪያንን በህይወት መትረፍ ከፈለገ አብሮት እንዲመጣ ነገረው። እዚያ እንደደረሱም ብዙም ሳይቆይ አሪና በመኪናው መጥታ ወሰደቻቸው። ከዚያም ታቢል እየጠበቃቸው ወዳለው ቦታ ደርሱ። ታቢልም ከሌሎች የፕሮጀክቱ ሳይንቲስቶች ጋር የሶቪየት ወታደር ዩኒፎርም ለብሶ የተነሳውን ፎቶግራፍ ለብሪያን አሳየው። በኋላም አለን ብሪያንን እንደያዘ ለቡርኖ ይነግረዋል። ቡርኖ መልሶ እሱም በሩሲያ ያለውን ሳይንቲስት እንደያዘ ነገሩ። ከዚያም ቡርኖ የሳይንቲስቱን አስክሬን ፎቶ ላከላቸው። ይህም ብሪያነን ለማስፈራራት እንዲጠቀሙ ነበር። ከጥሪው በኋላም ቡርኖ ካርል በጠረጴዛው ላይ የተወሰነ ገንዘብ እየቆጠረ ወደ ነበረበት ክፍል ገባ። እዚያም ከሰሜን ኮሪያ የመጡ ሁለት ሰዎች ነበሩ። እናም ከሳይንቲስቱ ለገዙት ሁለት የጭነት መኪናዎች እየከፈሉ ነበር። ነገር ግን ሳይንቲስቱ ስለመሞቱ ምንም ያውቁት ነገር የለም። ሰዎቹ ከሄዱ በኋላም ሳይታሰብ ቡርኖ ከሃርደን እዚያው ገደለው። በሌላ በኩል ደግሞ አሪና ቡርኖ የገደለውን ሳይንቲስት ፎቶ ለብሪያን እያሳየችው ማስፈራራት ጀመሩ። ፕሮጀክቱ ያለበትን ቦታ ካልተናገረ የእሱ እጣ ፈንታ እንዲህ እንደሚሆን እያስጠነቀቁት ነበር። በዚህ ጊዜም አንደርሰን ብቅ አለ። እናም በሚገርም ሁኔታ አንደርሰን ከብርያንና ከእጽ ነጋዴው ሳይንቲስት ጋር አምልጦ የተረፈ ሶስተኛው ሳይንቲስት ነበር። ብሪያንም በዚህ ጊዜ ተደናግጠው ሩሲያን ለምን እንደካደ ጠይቀው አንደርሰንም በምላሹ እሱ ሲጀመር አሜሪካዊ እንጂ ሩሲያዊ እንዳልሆነ መለሰለት። በተጨማሪም የፕሮጀክቱን ሰነዶች ለራሱ የንግድ ፍላጎት እንደሚፈልግ ገለጸ። እናም ወደ ማከማቸው ቦታ የሚያደርሰው ብሪያን ብቻ ስለነበረ አንደርሰን ወደ ቦታው እንዲወስዳቸው ማስገደድ ጀመረ። መጀመሪያ ላይም ብሪያን ለአለመስማማት ታግሎ ነበር። ነገር ግን ቤተሰቡን እንደሚገሉ ሲያስፈራሩ ያለምንም ማንገራገር ሙሉ መረጃውን ሰጣቸው። ብሪያንም የቦታውን ካርታ ይዞ አንዳንድ መረጃዎችን መናገር ይጀምራል። በቅድሚያም ወደ ቦታው የሚገቡበት ቁልፍ እንደሚያስፈልጋቸውና እሱም የሚገኘው የሞታው አንዱ ጓደኛው ጋር እንደሆነ ጠቁማቸው፣ ነገር ግን አንዴ ወደ ውስጥ ከገቡ አደጋ ሊበዛው ስለሚችል እንዲጠነቀቁ ነገራቸው። ምክንያቱም ቦታው አንዴ ከገቡ ማምለጫ የሌለበት አደገኛ ስፍራ ነው። እናም መውጫውን መንገድ የሚያውቀው እሱ ብቻ ስለነበረ ኤንደርሰን የቦታው ዋና መሪ እንዲሆን አስገደደው። በማግስቱም ለታላቁ ተለይቋቸው ሁሉም መዘጋጀት ይጀምራሉ። በዚህ ጊዜም ታቤል ውስጡ ጥያቄ ፈጥሮበት ካርል የት እንዳለ ቡርኖን ጠየቀው። ቡርኖም ካርል በስ ንግድ ስምምነት ወቅት በሰሜን ኮሪያውያን በጥይት ተመቶ ሞቷል ሲል ይዋሸዋል። ከትንሽ ቆይታ በኋላም ቡድኑ የመግቢያውን ቁልፍ ለማግኘት የብሪያን ጓደኛ ወደ ተቀበረበት በራሺያ ወደ ሚገኝ አንድ ቤተክርስቲያን አመሩ። ብሪያንም በዚህ ጊዜ ቁልፉ በሰውየው ሆድ እንደተቀበረ ይናገራል። በዚህም ምክንያት ቡርኖ የሬሳውን ሆድ ከፍቶ ቁልፉን ማውጣት ግድ ሆነበት። ቁልፉን ካገኙ በኋላም የብሪያንን መመሪያ ተከትለው በቀጥታ ወደ ማከማቻው ጋር መሩ። እግረ መንገዳቸውንም ብሪያን በማከማቻ ውስጥ ስላሉ የጦር መሳሪያዎች ነግሯቸው ፈጽሞ እነሱን መጠቀም እንደሌለባቸው አስጠነቀቃቸው። ነገር ግን ቡድኑ ስለሚናገረው ነገር ምንም ግድ አልሰጠውም ነበር። አንድ በረሃ ላይ ወዳለ ቤተ ክርስቲያን ደርሰውም ወደ ታችኛውና ወደ ሚስጢራዊ ቦታ ገቡ። ወደ ታች ሲደርሱም ብሪያን ይህ ቦታ በሁለተኛው የዓለም ጦርነት ወቅት የተሰራ ሲሆን በአንድ ወቅት በስድስት መቶ የሶቪየት ወታደሮች የተሞላ እንደነበረ ገለጸ። ወደ ውስጥ ከገቡ በኋላም ወደ ማጠራቀሚያ ውስጥ ለመግባት ብቸኛው መንገድ የሆነውን አንድ ኤሌክትሪክ መቆለፊያ አገኙ። ነገር ግን መቆለፊያው ሊበራ የሚችለው ከውጭ በኩል ነው። ለዚህም ይህንን ስራ እንድትሰራ አሪያናን ይልኳታል። ከዚያም ብሪያን ታቤለንና ቦድሮን ወደ ሌላ ክፍል ሄደው ማንኛውንም ሰነድ እንዲፈልጉ ነገራቸው። ይህ በእንዲህ እንዳለ አላን ሰነዶቹንና የሚፈልጉትን ነገር ካገኙ በኋላ መውጫ እንዲሆናቸው ዋናውን በር ለመክፈት ፈንጂዎችን ማዘጋጀት ይጀምራል። ፈንጂዎችን በተሳካ ሁኔታ ከጫነ በኋላ ግን አንድ ጭንብል የለበሰ የሶቪየት ወታደር እሳት የሚተፋ መሳሪያ ይዘው ወደሱ መጠጋት ይጀምራል። ነገር ግን ወዲያው አሪና ብቅ ብላ ወደ ወታደሩ ሽጉጥ ማዝደብ ጀመረች። ቢሆንም ግን ምንም እየሆነ አልነበረም። ወታደሩ ሲቀርብም አላንና አሪና ሁለቱም በኃይል መተኮሳቸውን ቀጠሉ። በስተመጨረሻም ከረጅም ተኩስና ትግል በኋላ ወታደሩን ጣሉት። ታቤልም ቡርኖን ከብሪያን ጋር እንዲሆን ትቶት የተኩስ ድምጽ ወደ ሰማበት ወድና አላን በፍጥነት ይመጣል። ብዙም ሳይቆይ ቡርኖ አብሯቸው እንዳልሆነ ተገነዘቡ። በዚህም ታቤል እሱንና ብሪያንን ለማግኘት መሯሯጥ ይጀምራል። አሪንና አላን ደግሞ የቦታውን ዋና በር ለማፈንዳት ተገደዱ። ቢሆነም ግን በዚህ ሰዓት ባልታወቀ ምክንያት ቦምቡ አልፈነዳ ይላቸዋል። በተመሳሳይ ጊዜም ከአንድ አቅጣጫ ሌላ ወታደር ታየ። እናም ማሪናን አንገቷን አንቆ ወደ ላይ አንጠለጥላታል። ቢሆነም ግን ለአለን ምስጋና ይግባውና በሰዓቱ ደርሶ ሰውየው ላይ ተኮሰበት። በዚህ ሰዓትም ወታደሩ የሞተ አስመስሎ ይወድቃል። ነገር ግን አላን መሞቱን ለማረጋገጥ ሲጠጋው በድንገት ብድግ ብሎ የእሳት ነበልባል ለቀቀበት። እንደ እድል ሆኖ ግን እሳቱ አለንን አልደረሰውም ነበር። በሌላ በኩል ደግሞ ቡርኖና ብሪያን አንድ ቦታ ላይ ሆነው ቡርኖ ብርያንን አንቆት ይዞት አንድ ምስጢር ነገረው። እሱም ለየደርሰን የሚሰራ ሰው ሳይሆን የሰሜን ኮሪያ ሰላይ መሆኑን ገለጸለት። እናም የፕሮጀክቱን ሰነዶች ለሰሜን ኮሪያ ለመሸጥ ስለተስማማ ብሪያንን ያለበትን ቦታ እንዲያሳየው ማስፈራራት ጀመረ። ብሪያንም ምንም አማራጭ ስለሌለ ወደ ቦታው እንደሚወስደ ተስማማ። እና አለን ጋር ደግሞ ሶስቱን በድጋሚ ከተገናኙ በኋላ አንድ ነገር መገንዘብ ይጀምራሉ እሱም እስካሁን ሲያሰቃያቸው የነበሩ ወታደሮች የፕሮጀክቱ አካል መሆናቸውን ነበር። እናም ይህ ፕሮጀክት ወታደሮችን ከባድ ኃይል ወዳላቸው ሰራዊት ለመቀየር የተነደፈ ፈጠራ ነበር። በዚህም የበፊት ወታደሮች ለሙከራ የተቀየሩት ነበሩ። እናም ከሞቱ እንኳን ተመልሰው ወደ ህይወት የመምጣት ኃይል አላቸው። እነ ቡርኖ ጋር ደግሞ ቡርኖ አንድ በመሳሪያ ወደ ታጨቀ ክፍል ገብቶ አንዱን ያነሷል። በዚህ ጊዜም ብሪያን ሊገለኝ ነው ብሎ ፈርቶ ነበር። ከዚያም ሄንደርሰን ቤቱ ላይ ባለው ማይክ መናገር ጀመረ። እናም ከነሱ ቀድሞ እዚህ መጥቶ ሙሉ የሚያደርጉትን ነገር በስለላ ካሜራ ሲመለከታቸው እንደነበረ ይናገራል። በተጨማሪም የስለላ ካሜራውን በመጠቀም እና አሪና የሚወጡበትን መንገድ መጠቆም ጀመረ። ይህ በእንዲህ እንዳለ ብሪያን የቀድሞ የሶቪየት ዩኒፎርሙን አንድ ክፍል ላይ አግኝቶ ይለብሰዋል። ታቢኤል አሪናና አላን ደግሞ መውጫ መንገዱን ለማግኘት ሲጣጣሩ በብዙ ወታደሮች ይከበባሉ። እንደ እድል ሆኖ ግን ብሪያን በቦታው ደረሰላቸው። እናም በፍጥነት አንድ ደህንነቱ ወደተጠበቀ ክፍል ወሰዳቸው። ከዚያም ብሪያን ቡርኖ እንዳታለላቸውና የፕሮጀክቱን ሰነዶች ለሰሜን ኮሪያ ለመሸጥ እንዳቀደ ነገራቸው። በዚህም እነ ታቤል ሌላ አማራጭ ስላልነበራቸው ከብርያን ጋር ለመተባበር ወሰኑ። ከዚያም እያንዳንዳቸው ስራ ተከፋፈሉ። ብሪያን ሄንደርሰንን እንዲፈልግ፣ ታቤል ቡርኖን እንዲከታተል፣ አሪናና አላን ደግሞ ማከማቸውን ለማፈንዳት ፈንጂዎችን ማዘጋጀት ይጀምራሉ። በዚህ ጊዜም ብርያን በቀጥታ መቆጣጠሪያ ክፍሉ በመሄድ ከኤንደርሰን ጋር ይገናኛል። ነገር ግን ሽጉጥ አልያዘም ነበር። በዚህ ጊዜም ኤንደርሰን ምንም ጊዜ ሳያባከን በፍጥነት ሽጉጡን አውጥቶ ብሪያንን ወደ ሙከራ ክፍል እንዲወስዱ አስገደደው። ብሪያንም ምንም አማራጭ ስላልነበረው ሰዎችን ትልቅ ኃይል ወዳላቸው ወታደሮች ወደሚለውጠው የሙከራ ክፍል አስገባው። በሌላ በኩል ደግሞ ታቤል በመጨረሻ ከቡርኖ ጋር ይገናኛል። በዚህ ጊዜም በሁለቱ መካከል ከባድ የሆነ የተኩስ ልውውጥ ተጀመረ። በዚህ ሰዓትም አሪና ብቅ ብላ ጠመንጃውን ቡርኖ ላይ ደቀነች። በሚገርም ሁኔታ ግን ቡርኖ ቀስ ብሎ ሄዶ መሳሪያውን ከአሪና ወሰደ። እናም ቡርኖና አሪና ፕሮጀክቱን ለሰሜን ኮሪያ ለመሸጥ አብረው ሲሰሩ የቆዩ አጋር እንደሆኑ ተገለጠ። ታቤልም በዚህ ሰዓት አሪናም እንደከዳቸው አውቆ ከመግደላቸው በፊት ከቦታው ያመልጣል። ይህ በእንዲህ እንዳለ ሄንደርሰን የሙከራ ማሽኑን ያበረዋል። በዚህ ሰዓትም ሀይል ካላቸው ወታደሮች አንዱ አክቲቬት ሆነም። ወታደሩም ብርያንን የሶቪየት ሕብረት አባል ልብስ ለብሶ ይመለክተዋል። ነገር ግን ሄንደርሰን ምንም አልለበሰም። እናም በሙከራው መሰረት ሄንደርሰንን ጠላት ነው ብሎ በማሰብ ወዲያው ጥቃት ሰነዘረበት። ከዚያም አንቆት ወደ ሙከራ ማሽን ውስጥ አስገባው። በኋላም ብሪያን ከታቤልና አለን ጋር ሲገናኝ ታቤል አሪናና ቡርኖ ከሰሜን ኮሪያ ጋር በመተባበር የተባበሩ ካህዲዎች እንደሆኑ ነገረው። በዚህ ጊዜም ሶስቱም አንድ ነገር ያቅዳሉ። እሱም የፕሮጀክቱ ፋይሎች አሁኑም በቡርኖ እጅ ስላሉ ቡርኖንና አሪናን ጨምሮ አጠቃላይ የፕሮጀክቱን ወታደሮች እዚሁ መጋዘን ውስጥ ቦምብ በመጠቀም ለማፈንዳትና አመድ ለማድረግ ነበር ያቀዱት። እነሱ ደግሞ ብሪያን መውጫ መንገዱ ስለሚያውቅ በእሱ በኩል ያመልጣሉ። ከዚያም ብሪያንና አለን ለሙከራ በተቀየሩ ወታደሮች የተሞላ ክፍል ውስጥ ገቡ። ብሪያንም በዚህ ጊዜ አለን ቀደም ብሎ ያዘጋጀውን ቦምብ በወታደሮቹ ፊት ለፊት ለማፈንዳት ወደ ወታደሮቹ ጋር ይሄዳል። እናም እነዚህ ኃይል ያላቸው ወታደሮች ለዓለም ሁሉ ስጋት እንደሆኑ ስላወቀ ብሪያን ቦምቡን በማፈንዳት ራሱ መስዋዕት አደረገ። አለንም አብሮት በፍንዳታው ምክንያት ሞተ። ፍንዳታውም በመላ መጋዘን ውስጥ ተስፋፍቶ አሪናና ቡድኖንም ጨምሮ ያጠፋቸዋል። ታቤል ግን በፍጥነት ወደ ውሃ ውስጥ በመዝለል መትረፍ ቻለ። በስተ መጨረሻም ፊልሙ ታቤል በፍሳሽ ማሰጎጃው በኩል ወጥቶ ብቻውን በረሃ ላይ ሲጓዝ እያስመለከተን ይጠናቀቃል።